ለመጀመሪያ ጊዜ ስለ ተለያት ሴት መልካምነት፣ ስለ ፍቅሯ፣ ስለ የዋህ ጎኗ፣ ስለ መልካምነቷ፣ ስለ ሰው አማኝነቷ ሲናገር የሰማት የመጀመሪያ ወንድ ናቲን ነው። የእውነቴን ነው አውቃለሁ። ምናልባት ብዙ ወንድ እኮ ይናገራት ትላላችሁ፣ ግን ናቲን ብታዩት ሄሉን የገለጸበት መንገድ እውነት ናቲ ነው ንዑስ አይደለም ብላችሁ ራሳችሁን ሁሉ ማመን ነው የሚከብዳችሁ ቤተሰቦች። እኔ እንዳጋጣሚ ነበረ ቪዲዮን ያየሁት እና በጣም ነበር የገረመኝ። በዛውም ደግሞ ያብና ሄሉዬ ያሁን ያሉበትን ሁኔታ ያውቃል እና ለያብም አንድ መልእክት አስተላልፈዋል ሄሉን ያገኘ ሰው እድለኛ ነው። ሄሉን በማግኘታችሁ በጣም እድለኞች ናችሁ። ሄሉ ማለት ወርቅ የሆነች ፍቅር መስጠት የምትችል የዋህ ጎን ያላት ሴት ናትና እባክን ያብስራ ሄሉን መጉዳት የለብም፣ እንዳትጎዳ። እኔ ራሱ የእኔ ብትሆን ብዬ ስመኛት የነበርኳት ሴት እድለኛም ነበርኩኝ ሄሉ የእኔ ብትሆነልኝ። ግን ደግሞ እግዚአብሔር ሄሉ ለእኔ እንድትሆን እግዚአብሔር አልፈቀደም። ግን አሁን ላይ መልካምን ህይወትን ብመኝላትም አሁን ግን እንዳትጎዷት፣ አጠገባ የቀረባችሁ ሰዎች እንዳትጎዷት። ሄሉ በጣም ወርቅ ሴት ናት። እሷን ያገኘ ሰው በጣም እድለኛ ነው። በማለት እንግዲህ ናቲ ለሄሉም ለያብም መልእክቱን ሲያስተላልፍ ድንገት ቪዲዮን አየውና በጣም ገረሜም ቤተሰቦቼ እውነት ነው። እኛ ሁሌም ብለነው ጨርሰነዋል። ሄሉ በጣም መልካምና የዋህ ሰውን ማመን የምትችል ወርቅ የሆነ አፍቃሪ ልብ ያላት ልጅ ናት። ልክ ናቲ እንዳለው በትክክል የገለጻት የእውነት ትገረሙ ነበር እንዴት እንደገለጻት ማለት ነው። እና ናቲ ነው አደለም ናቲ ኖ አደለም እያልኩ ነበር ሳዳምጠው ሳ የነበረው እና በጣም ነው የገረመኝ። እድለኝነት ነው እኮ የእውነት መልካምነት፣ የዋህ ልብ፣ ፍቅር መስጠት ራሱ እንዲህ ዞሮ በተለያችሁት ፍቅረኛችሁ ሲያስመሰግናችሁ አይገርምም? አይገርምም? የእውነት ይገርማል ይገርማል። አሁን ላይ እንደዚህ አድርጋኝ እኮ ነው የተለየዋት። በዚህ ወታ በዚህ ገብታ እሷ እንዲ ናት የሚል እንጂ ሄሉን እንዳትጎዷት፣ እድለኞች ናችሁ ሄሉን ያገኛችሁ ወንዶች። ወርቅ ናት፣ የዋህ ናት፣ ንጹሕ ልብን ያላት ማፍቀር ትችልበታለች። ሄሉ የእኔ ብትሆን ራሱ እኔ ራሱ እድለኛ ነበርኩኝ፣ ግን ደግሞ እግዚአብሔር ለእኔ ሊያረጋት አልፈቀደም እያለ እንዲ በአንደበቱ ፍቅረኛችሁ ሲያመሰግናችሁ ሲያወድሳችሁ ስትሰሙ ስሜቱን አስባችሁታል? ያውም አሁን ባለችበት ሁኔታ ከሌላ ሰው ጋር ሆኖ እያየ ማለት ነው። እና ናትዬ፣ የእውነት እጅ ነስቻለሁ። በዚህን ሰዓት እንደዚ አይነት አፍቃሪ! በነገራችን ላይ ሄሉና ናቲ እኔ በፊት በጣም ነበር መወዳቸው፣ በስማም በተለይ ፕራንካ የሄሉ ፕራንክ እኮ ናቲን ያሳብደው ነበር። እንደዛም ሆኖ ግን በነገራችን ላይ ታውቃላችሁ፣ ቂም አይዝባትም፣ የእውነት ቂም አይዝባትም። ነገ ዞረው ቤት ሄዳ ይቅርታ ስትለው ዞሮ ይታረቃሉና ምንም አትሰራው ነገር አለ። አሁን ሄሉ ያብ ስራ ላይ ምን ሆናለች? ምንም እኮ አልሆነችም ያብ ስራ ላይ። እረ ያብ ስራን እንደውም ተሽቆጥቁጣለታለች ማለት ይቻላል ናቲ ላይ በነፍሱ ነበር በፕራንክ ራሱ የምትጫወተው። ታዲያ እንዴት ነበረ ፈታ የሚያደርጉን? እኔማ ዘና ነበረ የምልባቸው። በጣም ነበር። ፕራንክ እኮ በነሱ ጊዜ ቀረ በናቲና በሄሉ ጊዜ ቀረ። የእውነቴ ነው ፕራንክ ተደራርገው እንኳን ተለያይተው መለያየት የማይችሉ ሰው ነበሩና ያው ናቲ እንዳለማቸው እግዚአብሔር አልፈቀደም። እንግዲህ ነገ ደግሞ ማለት ነው፣ በጉጉት እንግዲህ ሁላችንም እኔ ያስተላለፍኩት ቪዶ አለ አይደል? ቤተሰቦቼ ሁላችንም እንግዲህ በጉጉት የምንጠብቀው ፓርቲቱ ሄሉ ምርመራ፣ እንግዲህ ያው ጎትቶ ያብ ይዟት ሄዷል። ያብንም እንድትጠራጠር ያደረገችው ራሷ ናት፣ ምክንያቱም ደግሞ አልሄድም አልመረመርም ጨመርም በማለት ማለት ነው። በዚህ ምክንያት ያብን ተጠራጥሮ እኔም እንድጠራጠር አድርገሽኛል። እነሱን አልቀበልም፣ ልዩን አልቀበልም አልሰማሽም፣ አምናት አሉ ብዬ ነበር። ግን በአንቺ ሁኔታ እኔም ውስጥ የጥርጣሬ ገብቶታል። እና ሄሉ፣ ምንም ማለት አይደለም ለእነሱም ለእኔም ግልጽ እንዲሆን ሄደሽ መመርመር አለብሽ ብሎ እንግዲህ እጇን ስቦ ሲሄድ ነው ቪዲዮ የተቋረጠው ማለት ነው። ነገ ደግሞ ምን አይነት የምስራጅን ሰማ ይሆን ቤተሰቦቼ? ነው አይደለም እኔ ነግሬያችኋለሁ፣ አይደለም እመኑ። ነገ ምንጠብቀው ቪዲዮ አይደለም መተሹልሽም ሰብስክራይብ ታደርግኛለሽ። እኛንም አበረታቱን፣ አቅመሞች የእኔ ውዶች፣ በዚህ አጋጣሚ ነምታበረታቱን፣ መልካም ልብ ያላችሁ በሙሉ ሁል ጊዜ እንደምለው የእውነት በጣም አመሰግናለሁ። በጣም ነው መወዳችሁ። ክበሩልኝ እንዳከበራችሁኝ። ክብር ነው እኮ ለአንድ ሰው ይገባዋል ብላችሁ ማድረግ ራሱ ያ ነገር ላዛ ሰው ክብር ነው፣ እና ያከበራችሁኛ የተሰማኝና በጣም ነው ቅመሞች የማመሰግነው የእኔ ድምቅብል ሚዲያው መቼም ያለ እናንተ አይደምቅም፣ ታውቃላችሁ እና እስኪ የማታውን ቪዲዮ ሁላችንም በጉጉት